የተመሰረተ ከአንድ ሺህ ዓመት በላይ የሆነው ሉቃስ የሳላት የእመቤታችን ስዕለ ማርያም የሚገኝበት፣ በገዳም ውስጥ መነኮሳቱ በፀሐይ ጥላ ብቻ ሰዓትን ከነ ደቂቃው ለይተው ማወቅ የሚያስችል ልዩ ጥበብ አላቸው። ደውል በመደወያም ጊዜ ይህንን የሰዓት አቆጣጠር ተጠቅመው ደውል ይደውላሉ። የደውላውም ድምፅ ልብ ውስጥ የሚቀር ነበር። አባታችን አቡነ በርተሌሜዎስ ይህንን ድቅ ገዳም እንዴት ይመሰረቱ ቻሉ? ጸሎት ሃሌሉያ ወይ አብሮ በጣም የሚወዷቸው ታላቅ አባት በጊዜ የነበሩ አባ ጌሮሎስ የተባሉ ከሳቸው ጋር የምንኩስና ሕይወትን እየተማሩ ቆይተዋል። አባ ጌሮሎስም ሁኔታቸውን እያዩ ቅዱስናቸውን ተጋድሏቸውን እያዩ ከዛም ደግሞ ትንቢት ተናገሩላቸው። የበቁ አባት ስለነበሩ ይህኛውንም ደግነታቸውን፣ መታዘዛቸውን ለገዳም በታዛዥነት ሲያገለግሉና ለበረከት ስራ እንትን ሲሉ ሲፋጠኑ ያያቸዋል። ከዛም በቃ አንተ የብዙ መነኮሳት አባት ትሆናለህ የኢየሩሳሌም ሁለተኛዋ የምትሆን የታ ላይ ኢየሩሳሌም የምትባል ቦታ አለች። እዛ ብዙ መነኮሳትን ሰብስበህ በገዳማ ቅንተህ ትኖራለህ እያሉ ትንቢት ተናገሩላቸው። ጻድቁ አባታችን አቡነ በርተሌሚዮስ መቶ ዓመት ከጸለዩበት ዋሻ ወተት ይፈልቅላቸዋል። አቡነ በርተሌሚዮስም ለልጆቼ እንዲሆን ወደ ጸበል ቀይርልኝ ብሎ በሚጸልዩበት ጊዜ ጸበል ሆኖላቸዋል። ይህም ጸበል እስካሁኗ ሰዓት ድረስ ሳትደርቅ እየፈለቀች ትገኛለች። የአባታችን የአቡነ በርተሌሚዮስ ገደል በእውነትም አስደናቂ ነው። ታላቅ ሰው ታላቅ ሰው ነው የምትሆነው ብለው ተናግራቸው ነበረ። ከዛ እሳቸው ግን በዚህ ሀገር መኖር ሀሳባቸው አልነበረም። ጌታ ከተወለደበት ካደገበት፣ እንዲሁም ከተሰቀለበት ከዛ ኢየሩሳሌም ከሞተበት ከተነሳበት ኢየሩሳሌም ሂዶ መቀመጥ ነበር ሀሳባቸው። አሁንም ለመሄድ ሲነሱ አባይ ቆ የተባሉ ጳጳስ አይ፣ አንተ የዛን አባት የአባ ጌርሎስን ቃል ደገሙት። አባ ጌርሎስ ወደ ኢየሩሳሌም አንተ መሄድ ወደዛ መሄድ አልተ አልተሰጠህም ለዚህ አይደለም። አንተ የኢየሩሳሌም ሁለተኛ ወደ ሆነችው ወደ ደብረ ዘመዶ ነው የምትሄደው፣ ጣወተ ማርያም እና ሲዘው ወደዚህ ቦታ ላኳቸው ማለት ነው። እናም ወደዚህ ቦታ መጡ። ከዚሁ እየተዘዋወሩ በጣም የምታዩት ደኑ በጣም ጥቅጥቅ ያለ ዱር ድር ስለነበረ ሀ ስለነበረ እየተዘዋወሩ ታቦተ እግዚአብሔርን የሚያስቀምጡበትን ዋሻ ይፈልጉ ነበረ። እንዲህ በመዘዋወር እንዲህ ሲዘዋወሩ ሲሉ እዚህ ቦታ ህንፃ ደረሱ ማለት ነው። ይሄ እግዚአብሔር በተፈጥሮ ነው፣ ዋሻው የተፈጥሮ ዋሻ ነው እና ሲመጡ ከዋሻው ውስጥ ዘመዳ የምትባል ሀብታም ሴት ባሏ ሞቶ ልጆቿን ይዛ እንዲሁም ብዙ ሀብት ንብረት ያላት ናት። በዚሁ በዋሻው ትቀመጥበት ነበር እና በዋሻው ዚ ስትቀመጥ እሳቸው እሷን ሲያዩ አይተው ሲያበቃ አይ በቃ እንግዲህ ይህን ቦታው ተይዟል። ወደ ታቦተ እግዚአብሔርን የማስቀምጥበትን ቦታ ግለጽልኝ እንዲሁ እና እመቤታችንም ደግሞ እንደሆ ፈቃድሽ ከሆነ አንቺን ለማገልገል መርጠሽኝ ከሆነ ይህንን ታቦት የማስቀምጥበት ቦታ ምሬን ያሳይኝ እያሉ ወደ መቤታችንም እንዲሁም ወደ ሁሉን ማድረግ ወደሚችል ወደ እግዚአብሔር ጸለዩ። ከዛ መቤታችን ተገለጸችላቸው። መቤታችን ሚካኤልና ገብርኤልን አስከትላ ተገለጸችላቸው ማለት ነው። እና መቤታችን እነዚህን ቅዱሳን መላእክት ሚካኤልና ገብርኤልን ሂዳችሁ ንገሯት፣ ቦታው ልጄ በርጉም ሄሮድስ ዘመን ጊዜ በግብጽ አድርጌ ወደ ኢትዮጵያ በመጣው ጊዜ ይህንን ቦታ የቃል ኪዳን የአስራት ቦታ ሰጥቼሻለሁ ብሎ የሰጠኝ ቦታ ስለሆነ ይህንን ቦታ ለቃ ከሌላ ቦታ እንድትቀመጥ ሴቲቱን ሄዳችሁ ንገሯት ብላ ሚካኤልና ገብርኤልን በሽማግሌ አምሳል ላከቻቸው። እነሱም የታዘዙትን መጥተው ለሴቲቱ ለዘመዳ ማርያም ነገሯት። እሷ ያው ካለው ሁኔታ አንጻር ለጊዜው ዋይ፣ እንዴት ይሆንልኛል እኔ ባሌ ሙቷል ልጆች የተናናሾች ናቸው። ብዙ ሀብት ቢኖረኝም መስራት አልችልም። ስለዚህ እንዴት ይሆናል ብላ ያው ቃላቸውን መቀበል አልቻለ የተመለሱ ቅዱሳን መላይ ተመልሶ ወደ እመቤታችን ሄዶ ከዛ ያው ተአምራት ተደረገ። ደብረ ቆናን በተአምራት አንስታ በጽንፈ እያሪኮ እንዳጸናቻት ይችንም ስሄድ ንብረቷን ሀብቷን ያለምንም ወይተርፈነጋፈሳድ ወስባረመሀው ምንም የሳር ርጋፊ የብርጭቆ የስባሪ ሳይቀር ንብረቷን እንዳለ ወስዳ በግምት ከዚህ ለሁለት ሰዓት መንገድ የተጉዘ የሚገኝ ቦታ ወስዳ አስቀመጠቻት። እዛ ቦታ በተአምራት እዛ እንድትሄድ ሆነ ማለት ነው፣ ሴትቱ ከዛ በኋላ ከዛ ሁና ስትነቃ ከዚ አገኘች ራሷን። ከዚ ስታገኝ እንዲ ምንድን ነው ነገሩ? ወደዚህ ቦታ ማን መጣኝ? እና ምፃኒ ስዚ መረበ ሲኦል ወይ ሲኦል ከሆነ ቦታ ማን አመጣኝ? እንዴት ልመጣች አሉኝ ብላ ገረማት። እና ከዚያ በኋላ ንብረቷን ሁሉን ነገር እንደተወች ወደዚህ ቦታ ተመለሰች ማለት ተመልሰች ማለት ነው። ሁኔታውን ልትረዳ ወደዚህ ቦታ ስትመጣ ከቦታው ስትደርስ እንትኑ ተጠራርጎ የንጉሥ አዳራሽ መስሎ፣ ውስጡ አባታችን አቡነ በርተሎሜዎስ መከታ እንትን ብሎ በእንጨት እንትን ብሎ ውስጥ አድርገው ታወተ ማርያምን እዚያ እያገለገሉ እየጸለዩ እየሰገዱ አገኘቻቸው። መታ ስታገኛቸው እሷም እንደው ገረማት። ያው ስለተደረገው ተአምር በጣም እያደነቀች አባቴ እኔ ባለማወቄ ነው እነዚያ ቅዱሳን በሽማግሌ አምላክ አምሳል መጥተው ሲነግሩኝ እውነት አልመሰለኝም ነበር። ይህ ቤታችን የቃል ኪዳን ቦታዋ ነው፣ የአስራት ቦታዋ ነው ብለው ሲነግሩኝ እውነት አልመሰለኝም ነበር። አሁን ግን ነገሩን ተረድቻለሁ፣ ብላ ለአባታችን ይቅርታ ጠየቀች። አጥፍቻለሁ ባለማወቅ፣ ስለዚህ ይቅር በለኝ አባቴ። እናም ካሁን በኋላ እኔም እንዲሁ በገንዘቤም በጉልበቴም ይህን ቦታውን ገዳሙን ስረዳ ሳገለግል እኖራለሁ አለቻቸው። እናም ስሜ ዘመደ ማርያም ነው እና በእኔ ስም ሰይምልኝ ስትላቸው ከዛ በፊት ጃና ሞራ ነው የሚባለው የነበረው ቦታ አካባቢ ነው። ቦታው ተራራው ጀምሮ ስም በማለት እናም ይሄ ስትላቸው አባታችን እየሻለሁ ብለው ከዛ በኋላ እሷን ባለ ዘመኑ ገዳም እያገለገለች የወዚሁ እረፍታ በዚህ አረፈች። በዚሁ ገዳም መካነ መቃብሯ በዚህ ላይ በገዳሙ ውስጥ ብዙ ዘመናትን ያስቆጠሩና ሌሎች ቦታ ላይ ልናገኛቸው ማንችላቸው ብራናዎች የሚገኙ ሲሆን ከዕድሜ ብዛት እንዳይረሱ እና እንዳይጠፉ በገዳሙ አባቶች ድጋሚ ብራና ላይ እየተጻፉ ይገኛል። እስከ ዘመን ከዛ በፊት እስከ ይኩኖ አምላክ ዘመነ መንግስት አባታችን አቡነ በርቶሎሚዎስ ከነገስታት ከመኳንንት ወገን ወደ ማንም አይቀላቀሉም። በዚህ በተባይቶ ሲቀመጡ መነኮሳቱ እሳቸውን እያሉ የመጡ እየተሰባሰቡ በጣም ይሄ በረሃው እንዳለ በመነኮሳት የተመላ ሆነ ይላል። 1100 1110 ዓመተ ምህረት ነው ወደዚህ ገዳም የገቡት ከዛ ጀምሮ ለብዙ ዓመታት አባታችን በዚህ ገዳም የኖሩት ቤተሰብ በዛ በሀገር በተወለዱበት ቦታና እንዲሁም በሌላ ገዳማት ተዛውረው ስርዓተ መንኩስና የተማሩበት ከዛ ውጭ በዚህ ቦታ ብቻ መቶ ዘጠና ዓመት ከዘጠኝ ወር እድሜያቸው ይህን ያህል ነው። እና እንዲሁ ነው ሲኖሩ ይኩኖ አምላክ ነገሰ። በነገሰ ጊዜ በዚያ ጊዜ ያው የቀደሙ አባቶቻችን እነ ቅዱስ ላሊበላ ሌሎቹም፣ ቤተ መቅደስን ያንጹ እንደነበረው ይኩኖ አምላክም ቤተ መቅደሱን ለማነጽ አሰበ። መንፈስ ቅዱስ አነሳሳው። እዚያ ይኩኖ አምላክ እንደ መስራት ሲያስብ ላሊበላ በቅርብ ርቀት የሚገኝ ገነተ ማርያም ሚባል ቦታ እዛ ህንፃውን ጀመረ ማለት ነው። ሲጀምር ግን ህንፃው አስቸግሮ ነበር፣ እየፈረሰም እያለም ያው ይህ የሆነው መቼስ እግዚአብሔር ተአምራት ለማድረግ ይህ አባት በዚህ በዚህ ቦታ ተሰውረው ይጸልዩ ስለነበረ እሳቸውን ለመግለጽ ነው እግዚአብሔር የሚያደርገው ተአምራት። ያው እሳቸው ተሰውረው ሲጸልዩ እግዚአብሔር ደግሞ ሊገልጻቸው ስለፈለገ ህንፃው አስቸገረ። እየፈረሰ ሲያስቸግር በጊዜው አዲስ አዋሪያ ተብለው ወደሚጠሩት በጊዜው ወደነበር ታላቅ ጻድቅ ወደ አቡነ ተክለ ሃይማኖት ታዋቂ ናቸው። ወደሳቸው ንጉሱ ጥያቄ ያቀረበ አባቶቻችን ቤተ መቅደስ ይሰሩ ነበር ከነ አጼ ካሌው ጀምሮ እነ ቅዱስ ላሊበላ፣ እነ ቅዱስ ይምርሃ ሌሎቹም ሰርተዋል እና እኛስ በዘመናችን ቤተ መቅደስ እንዳንሰራ ምንድን ነው የከለከለን? እስቲ እንደ ወደ እግዚአብሔር አመልክትልኝ። ይሄ ቤተ መቅደስ ለመስራት ብናስብም ትንሽ አስቸጋሪ ሆነዋል እና ምክንያቱም እስቲ ወደ እግዚአብሔር አመልክትልኝ ብለው ወደ አቡነ ተክለ ሃይማኖት ንጉሱ ወደ አቡነ ተክለ ሃይማኖት እንትን ሲሉ አቡነ ተክለ ሃይማኖት ደግሞ ወደ እግዚአብሔር ጸልዩ። ወደ እግዚአብሔር ሲጸልዩ በእድሜ አንተ ማነሳቸው ይበልጠሃል በእድሜ የምበልጠዎት እንዲሁ ደግሞ በማይረግ አንተ የምትበልጣቸው በርቶሎሚዎስ የሚባሉ አባት አሉ። እሳቸው ይህ አካባቢ እሳቸው ክፍለ ውራኬ ስለሆነ እሳቸው ሲባርኩት ነው ህንፃው የሚጠናው። በመላኩ ለተክለ ሃይማኖት እነገራቸው። አቡነ ተክለ ሃይማኖት ይህንን ከሰሙ በኋላ ያው ወደዚህ ቦታ የታገኛቸዋለሁ ብሎ መልአኩ በርሃን ሰረገላ ይዞ መጥቶ ከዚህ አባታችን አቡነ በርተሎሚዎስ ካሉበት እዚሁ ቦታ ይዟቸው መጣ ማለት ነው። እዚህ ቦታ መጥተው ሰላም ተባባሉ። ያው የቅዱሳን ሰላምታ ተገናኝተው ብዙ ከተያዩ፣ እንዴት እንደመጡ ከዚህ ቦታ እንዴት እንደተቀመጡ አቡነ ተክለ ሃይማኖት ለአቡነ በርተሎሚዎስ ጠይቋቸው እሳቸው ደግሞ የነበረውን ሁሉ ወደ ኋላ የነበራቸውን ህይወታቸውን ወደዚህ ሀገር ለመኖር ፈቃዳቸው እንዳልነበረ ግን በእግዚአብሔር ፈቃድ ታወተ ጽሆነ ታቦቷን ይዘው ወደዚህ እንዲመጡ በዚህ ቦታ እንዲኖሩ የእግዚአብሔር ፈቃዱ እንደሆነ ያለውን ከመጀመሪያ እስከ መጨረሻ የህይወት ታሪካቸውን ምን ነገሯቸው ማለት ነው። በኋላ ደግሞ ለጸሎት ሲለያዩ ለአቡነ ተክለ ሃይማኖት ከቤተ መቅደሱ በስተመስራቅ በኩል አቡነ በርቶሎሜዎስ ቦታ ሰጣቸው ከቤተ መቅደሱ በስተመስራቅ አለው በዝች ረፉ ሰው ብለው እሳቸው ደግሞ ያው ወነበረ በጥን ተባአቱ ምን ጊዜ ለጸሎት የሚቆሙበት ቦታ እዛ ሄደው ተቀምጦ አባታችን አቡነ ብርቶ እዛ ተቀምጠው እየጸለዩ ሁለታቸውም ቅዱሳን በጸሎት ለአርባ ቀን በዚሁ ቦታ ጸለዩ እና እኒህ ቅዱ ሁለቱም አቡነ ተክ ማለት አቡነ ተክለ ሃይማኖት እና አቡነ በርቶሎሚዎስ እየጸለዩ፣ በሚጸለዩበት ሰዓት የብርሃን አምድ ተተክሎ አካባቢ ሁሉ ብርሃን ነው። ወህድባደሰ በአንጻር አባቱ ለበርቶሎሚዎስ ይልቁንም በዚህ በገዳሙ ፊት ለፊት የሚታየ ሀገር የሚታዩት ሀገር እንዲሁ በብርሃን ጎርፍ ተጥለቀለቁ ብርሃኑ አወካ በዚህ ምክንያት